በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችሁ። ስለዚህ ለማርታ ትንሣኤ ምንድን ነው? ቀን ነው? ዕለት ነው? ለእናንተስ ትንሣኤ ምንድን ነው? ትንሣኤ በዓመት አንድ ቀን የምናከብረው አይደለም። ትንሣኤ የዕለት ዕለት ሕይወታችን ነው። ወልድ ያለው ሕይወት አለው። ትንሣኤ ራሱ ኢየሱስ ክርስቶስ ነው። ትንሣኤ ዕለት ሳይሆን ትንሣኤ አካል ነው። ስለዚህ ይህን መልእክት የምትሰሙ ኦርቶዶክሳውያን ጌታ ኢየሱስን በአንደበት ብቻ ሳይሆን በልብም እመኑት። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ዛሬ የኢየሱስ ትንሣኤ በተመለከተ አጠር ያለ መልእክቱ ለናንተ አስተላልፋለሁ። እንደምታውቁት እንግዲህ ትንሣኤ ተብሎ እንደ በዓል ይከበራልና፣ መጽሐፍ ቅዱሳችን ስለ ትንሣኤ ምን ይናገራል፣ ስለ ትንሣኤ ምን ያስተምራል የሚለውን ሀሳብ አጠር ባለ መልኩ ወደ እናንተ ሀሳብ አስተላልፋለሁ። እንግዲህ ትንሣኤ ቀን ወይም ትንሣኤ እለት ሳይሆን አካል ነው። የመጀመሪያው ነገር ማወቅ ያለብን ነገር እሱ ነው። እለት አይደለም ትንሣኤ ወይም ቀን አይደለም ትንሣኤ። ትንሣኤ ስንል ራሱ ጌታችን ኢየሱስ ክርስቶስ ነው። ለዚህ ሀሳቤ እንግዲህ መነሻ የሚሆነኝ ጥቅስ የዮሐንስ ወንጌል ምዕራፍ 11 ላይ ያለው ታሪክ ይሆናል። እንግዲህ ብዙዎቻችን እንደምናውቀው ዮሐንስ ወንጌል ምዕራፍ 11 ላይ የአላዛርን ታሪክ እናስታውሳለን። አላዛር ሙቶ ነበር። አላዛር ደግሞ የኢየሱስ ወዳጅ ነበር። የአላዛር ወዳጆች ማርያምና ማርታ፣ አላዛር ከመሞቱ በፊት አስቀድሞ መልእክት ወደ ኢየሱስ ልከው ነበር እንዲመጣና እንዲፈውስላቸው ። ግን ጌታችን ኢየሱስ ክርስቶስ እነሱ በጠሩት ሰዓት አልሄድም። ሆን ብሎ ዘግይቶ አላዛር ከሞተ አራት ቀን ከቆየ በኋላ ነበር የሄደው። ያ የሆነበት ምክንያት ምንድን ነው ከተባለ ለኢየሱስ ክርስቶስ ለውጥ የለውም። አላዛር ታሞ ቢሄድ ይፈውሷል፣ አላዛር ሙቶ ቢሄድ ያስነሷል። ለውጥ ስለሌለው ጠብቆ ነው የሄደው እስከሚሞት ድረስ ምክንያቱም ሊያሳይ የፈለገው ነገር ስላለ፣ በተለይም ዮሐንስ ወንጌልን ስናጠና ተአምር የሚል ነገር አናገኝም። ዮሐንስ ወንጌል ላይ ምልክቶች የሚል ቃል እናገኛለን። ለምሳሌ ዮሐንስ ወንጌል ምዕራፍ ሁለት ላይ ኢየሱስ መጀመሪያ ያደረገው ምንድን ነው የሚለን፣ ምልክት ይለናል። ምልክቱ ውሃውን ወደ ወይን ጠጅ ቀይረዋል። እሱም ደግሞ በመጨረሻው ጊዜ የሚሰጠውን ደሙን የሚያሳይ መሆኑን እንረዳለን። ጌታችን ኢየሱስ ክርስቶስ ያስተማረውን ነገሮች ሁሉ በተግባር ሲፈጽመ እናያለን። ለምሳሌ ትንሣኤ ነኝ ብሎ ሲያስተምር እውነትም ከሞት ሰው አስነስቶ እያሳየ ነው። የሚናገራቸውን ቃላቶች ወይም የሚያስተምራቸውን ትምህርቶች በተግባራዊ በሆነ መንገድም ያሳያል። ስለዚህ ኢየሱስ ክርስቶስ መድኃኒት ነው። በሽተኞችን ሲፈውስ አይተናል ሲያድናቸው አይተናል። እንዲሁም ደግሞ ኢየሱስ ትንሣኤ ነውና የሞተውንም ማስነሳት ይችላል። እና ምናልባት ይህን መልእክት የምትሰሙ በአንድም በሌላ መንገድ ይህ መልእክት የደረሳችሁ ወዳጆቼ ለኢየሱስ አይረፍድበትም። አንዳንድ ነገሮች ረፈደ የምንለው ለእኔና ለእናንተ ነው። ለምን ከተባለ እኔና እናንተ በጊዜ በሰዓት ውስጥ ስላለን፣ ጌታ ኢየሱስ ክርስቶስ ግን ከጊዜ ውጪ ነው፣ ከሰዓት ውጪ ነው። ለሱ ረፈደበት ማለት አይቻልም። ምክንያቱም ጊዜ ከሌለ እንዴት ይረፍድበታል? ስለዚህ አላዛር ቢሞትም ባይሞትም ለኢየሱስ ክርስቶስ ለውጥ የለውም። አላዛር ቢታመም ሊፈውሶ ይችላል፣ ቢሞት ሊያስነሳ ይችላል። ምናልባት ለእኔና ለእናንተ የሆነ ሰው ቢታመምና ለዛ ሰው እንድንጸልለት ብንፈልግ ሳይሞት ቶሎ እንጸልለት ነው የምንለው። ያ ሰውዬ ከሞተስ? ብዙቻችን ያው በቃ ወደ ጌታ ይተዋል ብለን እኛም ወደ ቤታችን ነው የምንሄደው። ኢየሱስ ጋር ግን ስንመጣ ለኢየሱስ ለውጥ የለውም። አላዛር ታሞ ቢያገኘው እጁን ጭኖ ወይም ቃል አውጥቶ ተነስ ሊለው ይችላል፣ ተፈወስ ሊለው ይችላል። ቢሞትም ለውጥ የለውም። ለምን? ትንሣኤ ነውና ሕይወት ነውና። አላዛርን ከሞት ማስነሳት ይችላል። ስለዚህ በራሱ ጊዜ ነው የሄደው። በተጠራበት ጊዜ አልሄድም፣ ቆይቶ ከአራት ቀን በኋላ ወደዛ ቦታ እንደሄደ ዮሐንስ ወንጌል ምዕራፍ 11 ከቁጥር 16 ጀምሮ እንደዚህ ይለናል። ኢየሱስን በመጣ ጊዜ በመቃብር እስካሁን አራት ቀን ሆኖት አገኘው። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች ይለናል። ከዛ ጌታችን ኢየሱስ ክርስቶስ እንደዚህ በማለት ይናገራል። ማርታም ወደ ማርያም መጥቶ ነበር። ማርታም ኢየሱስን እንደመጣ በሰማች ጊዜ ልትቀበለ ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ ተመልከቱ፣ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር። አያችሁ፣ አንተ በዚህ ብትሆን ወንድሜ ባልሞተ ነበር። አሁን ረፍዷል ነው፣ አሁንም ከሞተ በኋላ ነው የመጣው፣ ምን ታረጋለህ አይነት ንግግር ነው። አሁንም እግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችው። ኢየሱስም እንዲህ አላት ወንድምሽ ይነሳል አላት። ተመልከቱ። አሁን ወደ እግዚአብሔር ጸልዬ የምትለምነውን ሁሉ እግዚአብሔር እንደሚሰጥ አውቃለሁ አለችው። ግን ታውቃለች ወይ ነው። አንዳንዴ ለንግግር ብቻ የምንጠቀማቸው ቃላቶች አሉ። ለምሳሌ እግዚአብሔር ሁሉን ቻይ ነው እንልና የሆነ ቦታ ላይ እግዚአብሔር ሁሉ ቻይ አይደለም ወደሚል ነገር እንመጣለን። ለምሳሌ የሆነ ነገር ሳይሳካልን ሲቀር በቃ እግዚአብሔር ሁሉ ቻይ አይደለም እንዴ ወደሚል ጥርጣሬ ውስጥ እንገባለን። ማርታም ያለችው ነገር ተመሳሳይ ነገር ነው። የምትለምነውን ሁሉ እግዚአብሔር እንደሚሰጥ አውቃለሁ አለችው። ኢየሱስም እንዲህ አላት ወንድምሽ ይነሳል አላት። ከዛ አሜን አላለችም ማርታ። ምንድን ያለችው ማርታም በመጨረሻው ቀን እችን ቃል አስመሩልኝ። በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ስለዚህ ለማርታ ትንሣኤ ምንድን ነው? ቀን ነው። ዕለት ነው። ለእናንተስ ትንሣኤ ምንድን ነው? ዕለት ነው። እንደ ማርታ ቀን ነው። ትንሣኤ ግን ቀን አይደለም። ኢየሱስ እንዲህ አለ። ኢየሱስም ትንሣኤና ሕይወት እኔ ነኝ። አያችኋለን ትንሣኤ ቀን አይደለም። ትንሣኤ ዕለት አይደለም። ትንሣኤ በዓመት አንድ ጊዜ በወራ ሚያዝያ የሚመጣ አይደለም። እሑድ ቀን ጠብቀን የምናከብረው በዓል አይደለም። ትንሣኤ ትንሣኤ ራሱ ኢየሱስ ክርስቶስ ነው። ለማርታ ትንሣኤ ቀን ነው። ለማርታ ትንሣኤ የሆነ ዕለት ነው፣ ወደፊት የሚሆን ትንሣኤ ግን ዕለት ሳይሆን ፐርሰን ነው፣ አካል ነው። እርሱም ኢየሱስ ነው። ኢየሱስም ትንሣኤና ሕይወት እኔ ነኝ፤ የሚያምንብኝ ቢሞት እንኳን ሕያው ይሆናል፤ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። እርሷም አሁን ጌታዬ፣ አንተ ወደ ዓለም የሚመጣው ክርስቶስ በ የእግዚአብሔር ልጅ እንደሆንክ እኔ ያምናለሁ አለችው። ይህንንም ከንግግር ባለፈ እውነት ማርታ ታምን ነበር ወይ ብለን የምጠይቅ፣ በፍጹም እንዴት ካላችሁኝ፣ እዚሁ ምዕራፍ ላይ እንደዚህ የሚል ቃል እናገኛለን። ቁጥር 38 ላይ ኢየሱስም ደግሞ በራሱ አዝኖ ወደ መቃብር መጣ። እርሱም ዋሻ ነበር፣ ድንጋዩም ተገጥሞበት ነበር። ኢየሱስ ድንጋዩን አንሶ አለ። የሞቶም እህት ማርታ፣ ጌታ ሆይ፣ ከሞት አራት ቀን ሆኖታልና አሁን ይሸታል አለችው። አያችሁ የምትናገረው ነገር አትኖረውም። አሁን ብዙዎቻችን እንዲያዚነን በተለይ በሃይማኖቱ ዓለም ውስጥ ያለን ኢየሱስ እንደሞተ እናምናለን። ኢየሱስ እንደተነሳም እናምናለን፣ እናከብረዋለን። ለዛው በዓል አድርገን እናከብረዋለን ይላል። በጣም ብዙ ሰው ግን የኢየሱስ ሞት አንተን አድኗል ወይ ተብሎ ሲጠየቅ አይ መዳኔ እንኳን ይላል አሁን ብትሞት የዘላለም ህይወት ይኖራል ወይ የእግዚአብሔር መንግስት ተወርሳል ወይ ተብሎ ሲጠየቅ ረሱማ በምን ስራዬ ይላል ልክ እንደ ማርታ ማርታ ምን አለች ወደ እግዚአብሔር የጸለየ ከሆን የለመንኮን ሁሉ እግዚአብሔር እንደሚሰማ አውቃለሁ አንተ ክርስቶስ እንደሆንክ መሲሁ እንደሆንክ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው ከዛ ኢየሱስ አልዓዛርን ሂዶ ሊያስነሳው ሲል እንዴ ምን ትቀልዳለ አራት ቀን ከሆኖታል አያችሁ ኢየሱስን ሊሚት አደረገችው። ኢየሱስ የሚችለው እስከምን ድረስ ነው? አላዛር ታሞ እስከዛ ድረስ ብቻ ነው ኢየሱስ ሊያድነው የሚችለው። ከሞተስ? ኢየሱስ አይችልም ተብሏል። የሞተው ምት ማርታ፣ ጌታ ወይ ከሞተ አራት ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ እንደዚህ አላት፣ ብታምኝስ የእግዚአብሔር ክብር እንድታይ አልነገርኩሽምን አላት። አያችሁ ብታምኚ፣ ታምናላችሁ ወይ? ኢየሱስ ዛሬ ሊያድን እንደሚችል ታምናለሁ ወይ? ኢየሱስ ዛሬ የዘላለም ሕይወት ሊሰጥሽ እንደሚችል ታምኛለሽ ወይ? ጌታ ኢየሱስ እንደሚያጸድቅ ታምናለሁ ወይ? ያለ ሥራ ጌታ ኢየሱስ ያለ ሥራ ሊቀድስ እንደሚችል ታምናለሁ ወይ? ታምናለሁ። ድንጋዩንም አንሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ፣ ስለሰማኸኝ ያመሰግናለሁ፤ ሁልጊዜም እንደምትሰማኝ አወቅኩ፤ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለ ቆሙት ሕዝብ ተናገርኩ አለ። ይህን ብሎ በታላቅ ድምፅ አላዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹ እግሮቹን በመግነዝ እንደተገነዙ ወጣ በማለት ይናገራል። አያችሁ፣ ከዛ ጌታ ምን አለ? አላዛር ሆይ አለ፤ በስም ጠራው። ለምንድን ነው በስም የጠራው? ምክንያቱም የተቀበሩ ብዙዎች አሉ። ስለዚህ ዝም ብሎ ና ቢል ሁሉም ይመጣል። የጌታ ድምጽ ቢሰማ ራሱ እንደተናገረ ሙታን የሰው ልጅን ድምጽ የሚሰሙበት ጊዜ ይመጣል እንዳለ፣ ዝም ብሎ ቢጣራ ተነሱ ቢል ሁሉ የተቀበረው በዛ የተቀበረው ሁሉ ይነሳ ነበር። ግን የፈለገው አላዛርን ብቻ ነው እና በስም ጠራው፣ አላዛር አለው። አላዛርም ሰምቶ ታዞ መጣ። አያችሁ የሞተ ሬሳ እንኳን ለኢየሱስ ድምፅ ታዞ በህይወት ይቆማል። አንተ በህይወት አለው የምትል ለምታት ታዘዝም። ታዲያ የተቀበረው አራት ቀን የሞላው የሞላው በድን የተባለው አስክሬን የተባለው ይሸታል የተባለው አላዛር የኢየሱስን ቃል ሰምቶ በህይወት ኖረ። አንተስ ታዲያ ዛሬ ትንሣኤ ነው ብለህ የምትበላ የምትጠጣ እንዴት ከበድን ታንሳለ? በድኑ በህይወት ተነሳ። አንተ እየተነፈስክ ማንበብ እየቻልክ ማንበብ እየቻልክ መረዳት እየቻልክ ይህ መጽሐፍ በእጅ እያለ ታዲያ ለኢየሱስ ቃል መታዘዝ እንዴት አቃተ? ኢየሱስ ትንሣኤ ነው። ኢየሱስ ህይወት ነው። ትንሣኤ በአመት አንድ ቀን ምናከብረው አይደለም። ትንሣኤ የዕለት ዕለት ሕይወታችን ነው። ለምን ከተባለ ከጌታ ከኢየሱስ ጋር ኅብረት ካለ አንተ በየዕለቱ ሕያው ነህ። ስለዚህ ኢየሱስ የተነሳው አንተን ለማስደቅ ነው። ይህን ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ አራት ላይ እንደዚህ በማለት ይናገራል። ሮሜ ምዕራፍ አራት ከቁጥር 24 ጀምሮ እነዚህ ይላል። ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማስደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። አያችሁ ኢየሱስ የተነሳው ለምንድን ነው? ጽድቅን ሊሰጠን ይህን ነው የሚናገረው ሐዋርያው ጳውሎስ። ስለ በደላችን አልፎ የተሰጠውን እኛን ስለ ማስደቅም የተነሳውን ኢየሱስ ተነስቷል ብለህ የምታምን ከሆነ የእውነት የምታምን ከሆነ እንደ ማርታ ለማለት ብቻ ካልሆነ፣ ጸድቅ አልሆይ ይህን በዓል እምታክብር ወንድሜ፣ ጸድቅ አልሆይ? እየሱስ ኢየሱስ ተነስቷል ካልክ፣ የተነሳው ማ አንተ ለማጽደቅ ነው ይላል መጽሐፍ። አይ አልጸደቅኩም፣ ግን ኢየሱስ ተነስቷል ካልክ፣ አላመንክበትም። በዚህ ቃል አታምንም። ስለዚህ ከኩነኔ በታችነ ከሞት በታች ነ መጽሐፍ የሚነግረን ጌታችን ኢየሱስ የተነሳው ምን ለማድረግ ነው? እኛን ለማስደቅ ነው። ጽድቅን ሊሰጠን ነው። በእግዚአብሔር ፊት ተቀባይነት እንዲኖረን ለማድረግ ነው። እግዚአብሔር እኛን እንዲቀበለን ነው እሱ የተነሳው። ይህን ሐዋርያው ጳውሎስ ይነግረናል። በተለይም የኢየሱስ ትንሣኤ ፋይዳው ምንድን ነው? ጥቅሙ ምንድን ነው? ከተባለ የክርስትናችን መሰረት ነው። የክርስትናችን መሰረት ነው። ለዛ ነው ሐዋርያ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ከቁጥር 12 ጀምሮ እንደዚህ ይላል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከናንተ አንዳንዶቹ ትንሳኤ ሙታን የለም እንዴት ይላሉ? ትንሳኤ ሙታን እስከሌለ ክርስቶስ አልተነሳማ። ተመልከቱ፣ ትንሳኤ ሙታን ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ናት፣ እምነታችንም ደግሞ ከንቱ ናት። አያችሁ፣ እምነታችን ከንቱ ናት ምን ካላለ ኢየሱስ ካልተነሳ። ኢየሱስ የተነሳው ደግሞ ምን ለማድረግ ነው ብለን ብንጠይቅ፣ ቁጥር አስራ ስድስት ላይ እንደዚህ ይለናል፤ ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ፣ እምነታችሁ ከንቱ ናት፤ እስካሁን ድረስ በኃጢአታችሁ አላችሁ። አያችሁ ኢየሱስ ካልተነሳ አሁንም በኃጢአት ነ ይላል። ስለዚህ ኢየሱስ የተነሳው ለምንድን ነው? አንተን ከኃጢአት ነፃ ሊያወጣ። ስለዚህ ትንሣኤን እያከበርክ ፋሲካ እያልክ፣ በነገራችን ላይ ፋሲካ ዓርብ ነው፣ እሑድ አይደለም። ፋሲካ ማለት መሻገር ማለት ነው። ይህም አንዱ ሃይማኖቱ ዓለም የሳተው እውነት ነው። ብዙዎቻችን ፋሲካ ብለን የምናከብረው የትንሣኤን ዕለት ነው። እንኳን ለፋሲካ በዓል አደረሳችሁ ይባላል። ፋሲካ እና ትንሣኤ አይገናኝም። ሐዋርያው ጳውሎስ ምንድን ነው ያለው? ፋሲካችን ክርስቶስ ተነስቷል እንዲያለው ነው አይደለም። ፋሲካችን ክርስቶስ ታርዶዋልና ፋሲካ ሁሌ እርድ ነው ያለው፣ ሞት ነው ያለው። እንደምናውቀው ፋሲካ በብሉይ ኪዳን የተጀመረ ነው። እስራኤላውያን ሞተ በኩርን የተሻገሩበት ዕለት ነው። ፓስኦቨር የምንለው ማለት ነው። ያኔ ምንድን የሆነው ከተባለ፣ ጠቦት አረዱ፣ በግ አረዱ፣ ከዛ ሞትን ተሻገሩበት፣ ፓስኦቨር ሆነላቸው። ስለዚህ እኛ ሞትን የተሻገርነው መቼ ነው ከተባለ፣ የስቅለቱ ቀን ነው። ፓስኦቨራችን ያ ነው። ፋሲካችን ክርስቶስ ምን ብሏል? ታርዷል። ፋሲካ ካለ ሁሌ ዕርድ አለ፣ ሁሌ ሞት አለ። ፋሲካ ካለ መሻገር አለ። ስለዚህ እሁድ የተከናወነው ፋሲካ አይደለም፣ እሁድ የተከናወነው ትንሣኤ ነው። ትንሣኤና ፋሲካ እንኳን ልዩነቱን የማያውቅ ሃይማኖት እንዴት ነው ስለ ኢየሱስ ሊሰብከን የሚችለው? በፋሲካና በትንሣኤ መካከል ያለውን ልዩነት ካላወቀን አደጋ ውስጥ ነን። ስለዚህ ትንሣኤ ብለህ ስታከብር ዛሬ ከኃጢአት ስርዓት ነጻ ወጥታል ወይ ነው ጥያቄው። ምክንያቱም ጳውሎስ ነው የሚነግረን፣ ክርስቶስ ካልተነሳማ እስካሁን ድረስ በኃጢአታችሁ አላችሁ። ከተነሳስ ከኃጢአት ነጻ ወጥታል። አያችሁ፣ እምነታችን የተመሰረተው እዚህ እውነት ላይ ነው። ብዙዎቻችን ግን እንጾማለን፣ አብይ ጾም ይባላል። እንጾማለን ከጾማችንን ሲፈሰግ ለኃጢአት ነፃ እንወጣለን። ለስካሩ፣ ለዝሙቱ ግን መጽሐፍ የሚነግረን ምንድን ነው? ሐዋርያው ጳውሎስ የሚነግረን ምንድን ነው? ኢየሱስ የተነሳው ከኃጢአት እስራት አንተ ነፃ ሊያወጣ ነው። ከኃጢአት እስራት ነፃ ሳትወጣ ኢየሱስ ተነስቷል ብለህ ብታከብር ምንም ፋይዳ የለው፣ ምንም ጥቅም የለው። እምነታችሁ ከንቱ ናት በኃጢአት ውስጥ ሆነ የምታከብር ይህን በዓል እምነት ከንቱ ናት። በሌላ አገላለጥ ምን ማለት ነው? ኢየሱስ ተነስቷል ይላል እንጂ አንደበት ለበዓል ነው እንጂ የምታከብረው ልብ ይህን እውነት አላመነውም። በልብ አሕዛብ ነህ፣ በአፍ ብቻ ነህ ክርስቲያን ይሆን እኮ እስቲ ጠይቀው ሙስሊሙን ኢየሱስ ተነስቷል ብሎ ያምናል አያምነም? ስለዚህስ ከኃጢአት ሥርዓት በታች ነው አንተስ አንተ ተነስቷል ትላለህ በአፍህ፣ ግን ከኃጢአት ነፃ ወታል ወይ አልወጣህም? ስለዚህ በልብ ሙስሊም ነህ፣ በአፍህ ክርስቲያን፣ በልብ ሙስሊም። አንተን ከሙስሊሙ የሚለይ ምንድን ነው? አንተን ከአይሁዳዊው የሚለይ ምንድን ነው? በዓል ከማክበር በዘለለ ምን ይለያሃል? አያችሁ። ክርስትና ህይወት ነች። ክርስትና ከክርስቶስ ጋር ንክኪ ነው። ክርስትና ፕራክቲካል መሆን አለበት፣ ተግባራዊ መሆን አለበት። እዚህ ጋር የምናንባቸው ቃላቶች ምናንባቸው ጥቅሶች ወደ ህይወታችን መጥቶ ሊለውጡን ያስፈልጋል። ምክንያቱም ይሄ የሆነ ሪዮት ዓለም አይደለም፣ ፖለቲካ አይደለም፣ የሆነ አይዲዮሎጂ አይደለም እየተናገርኩ ያለሁት ወይም ሐዋርያቶቹ አይዲኦሎጂ የሆነ አስተሳሰብ የሆነ እሳቤ አይደለም እየተናገሩ ያሉት። እየተናገሩ ያሉት ህይወትን ነው። ሐዋርያ ዮሐንስ እንደተናገረው የዘላለም ህይወትን እናወራላችኋለን። አያችሁ። ስለዚህ ነፃ ካልወጣ ከሞት ካላመለጥክ ኢየሱስ ተሰቅሏል፣ ኢየሱስ ሙቷል፣ ብትል ይጠቅማል ወይ? አይጠቅምህም። እምነትህ ከንቱ ናት። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታት ተነስቷል ይላል ያች በኩር ሆኖ የማን በኩር የኛ በኩር ሆኖ ተነስቷል ስለዚህ አብነታችን ነው ኢየሱስ እኛም በሥጋ ትንሣኤ እንደምናገኝ ማሳያችን ነው ስለዚህ በሥጋ ትንሣኤ የምናገኘው እኛ አስቀድመን በመንፈሳዊ ሕይወታችን ትንሣኤ ያገኘንን ከእግዚአብሔር ጋር የተስማማን ከእግዚአብሔር ጋር የታረቅን ነን። ለመነሳት ለመነሳትማ በመጨረሻው ጊዜ የማያምነውም በስጋው ይነሳል። ግን ያ የሚነሳው ለዘላለም ሞት፣ አንተ የምትነሳው ለዘላለም ሕይወት ለክብር፣ ያኛው ለውርደት። ስለዚህ አሁን ምርጫው በእጃችን ነው። የትኛው ይሻላል? የትኛው ይሻላል? የሚሻለው ጌታ ኢየሱስን በመቀበል የሚገኘውን የዘላለም ህይወት መቀበል ብቻ ነው። ኢየሱስን ማወቅ ማለት ጥቅሙን ማወቅ ማለት ስለሆነ አንድ ሰው ስማርት ስልክ ቢኖረውና ያ ስማርት ስልክ ምን እንደሆነ ካላወቀ ምን ይረበዋል? ምንም አይጠቅመውም? የሆነ ጊዜ አንድ የሰማሁት እውነቲውን ተረት ባላውቅም ማሳያ ይሆንልኛል እና ልጥቀሰው። ለአንዲት እናት ዶላር ተሰጣቸው። እሳቸው ምን እንደሆነ ስለማያውቁ በፍሬም አድርገው ግድግዳ ላይ ሰቀሉት። አሁን ለእኚህ እናት ዶላር አለኝ ቢሉ ምን ይጠቅማቸዋል? የሚጠቅማቸው ነገር አለ ዶላሩን አውጥቶ ካልተጠቀሙበት የሆነ ነገር ካልገዙበት፣ ምን ይጠቅማቸዋል? ዶላር አለኝ ማለት። ብዙዎቻችን እንደዚህ ነው የሆን ነው። ኢየሱስን በስዕል ፍሬም ሰቅለነዋል፣ ግድግዳችን ላይ ሰቅለኗል። ወይም አንገታችን ላይ በመስቀል ምልክት አድርገን አስቀምጠነዋል ከዛ በዘለለ ህይወት አልሆነም። ልክ እቺ ሴትዮ ዶላር አለኝ ብሎ እንደማይገዙት ሁሉ እኛም ኢየሱስ አለን እንላለን እንጂ ህይወት የለንም። ስለዚህ ኢየሱስን ካመንክ ወልድ ያለው ህይወት አለው ስለሚል ቃሉ ህይወት ሊኖር ያስፈልጋል። ደህንነት ሊሰማ ያስፈልጋል። የልጅነት ስልጣን ሊሰማ ያስፈልጋል። እግዚአብሔርን አባ የማለት ድፍረት ሊሰማ ያስፈልጋል። እነዚህ ነገሮች ካልተሰሙ ዛሬም በኩነኔ ውስጥ ነው ያለው። ዛሬም ጌታን ተቀበል የሚል መልእክት ያስፈልጋል ያስፈልጋቸዋል። ስለዚህ መልእክት የምትሰሙ ኦርቶዶክሳውያን ጌታ ኢየሱስን በአንደበት ብቻ ሳይሆን በልብም እመኑት፣ እሱን ተቀበሉ፣ ከሱ ጋር ተስማሙ። የዘላለም ህይወት ይሆንላቸዋል። ትንሣኤ ዕለት ሳይሆን ትንሣኤ አካል ነው።